የተከበራቸው የአይስፖርት ሪቪው ተከታታዮች እንደምን ቆያችሁ? ዕለተ ቅዳሜ 23.09.2017 የዕለት ዜና ስፖርት ይዘን ቀርበናል። እንድትከታተሉ በክብር ጋብዘናል። ጎል ስፖርት የአመቱ ምርጥ 50 የአውሮፓ ተጫዋች ዝርዝር ይዘው ወጥተዋል። በዚህ መሰረት ላሚኒ ያማል እና ራፊና ከባርሴሎና አንደኛ እና ሁለተኛ በቅደም ተከተል ሲያስቀምጥ መሐመድ ሳልህ ከሊቨርፑል፣ ኦስማን ደምቤሌ ከፒኤስጂ፣ ፔድሪ ከባርሴሎና፣ ሃሪ ኬይን ከባየር ሙኒክ ሮበርት ሌቫንዶውስኪ ከባርሴሎና፣ ኪሊያን ምባፔ ከሪያል ማድሪድ፣ ቨርጊል ቫንዳይክ ከሊቨርፑል፣ ቪክተር ጎያከርስ ከስፖርቲንግ እስከ 10 ሲሆኑ ከአንድ 1 እስከ 50 ዝርዝር ያስቀመጠ ሲሆን ባርሴሎና አራት ተጫዋቾች ከአንድ 1 እስከ 10 ዝርዝር አስመርጠዋል። አርሴናል፣ ቼልሲ፣ ኒውካስል ተጫዋቾቻቸውን ያስመረጡ የእንግሊዝ ዋናዎቹ ክለቦች ናቸው። ፍሪምፖንግ ከባየር ሌቨርኩሰን ለሊቨርፑል ፈርሟል። ፈርሚቅ ሊቨርፑል ሲጠይቀኝ ሁለት አላሰብኩም ኩም ፈርጉሰን ሊቨርፑል የተቀላቀሉ ኒዘርላንዳዊ የመስመር ተጫዋች ጀርሚ ፈርሚን ሊቨርፑልን መቀላቀል ማሰብ አይፈልግም ሲል ገልጸዋል አንፊል የተጫወተበት ስቴዲየም እንደሆነ ገልጾ የሊቨርፑል ደጋፊ በጣም የሚገርምና የሚደነቅ መሆኑን ገልጸዋል ጨምሮም አንዳንድ የፊኖወርድ ተጫዋቾች አብሮት ከሰሩት አሰልጣኝ ሁሉ ምርጡ አርኔ ስሎት መሆንን ነግረኛል ሲልም ተደምጠዋል ዛሬ ምሽት አራት ሰዓት በአሊያንስ አሬና ስታዲየም የአውሮፓ ቻምፒየንስ ሊግ 24/25 ፍጻሜውን ያገኛል። ፓሪስ ሰን ዠርማን ከኢንተር ሚላን ተፋጥጠዋል። በጉጉት የሚጠበቅ ጨዋታ በያላችሁበት እንድትከታተሉት እንዳትቀሩ። ይህ ጨዋታ እንዳያመልጣችሁ ብዙዎች ግምቱን ለፓሪስ ሰን ዠርማን ሰጥተዋል። እናንተስ እስከ ግምታችሁ አስቀምጡም። ለዕለቱ የነበረን የስፖርት መረጃ ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን።